መሄድ የለበትም። ምክንያቱም እዛ አማቾች ጋር ምናምን ቤተሰብ ፋሚሊ ጋር ገብቶ ሌላ ረብሻ ሊነሳ ይችላል፣ የሆነ ሌላ በጥበጥ ሊነሳ ይችላል። እስከ መጨረሻ ድረስ የሚያቃቅራቸው የሚያጣላቸው ነገር ሊኖር ይችላል። ስለዚህ መሄድ የለበትም ብዬ ሀሳብ አንስቼ ነበር እና ከዛ ቁጭ ብዬ አሰብኩኝ። ማታም አብርሃምን አገኘሁት፣ ያለውን ነገር አወራሁት ምናምን ነገር ግን አብርሃም አሁንም ድረስ እያለኝ ያለው ነገር እኛ ባናገር ነው በትንሹም ባናገር ነው። እዛ ሩታ ጋ የመሄድ እንትኑ ዝቅተኛ አብርሃም እያስመሰለ ነው። ሲጀመር ለመሰለ ራሱ በጣም ደስተኛ የሆነ እያስመሰለ ግን እየተጎዳ ነው። ልደቱ ላይ ማይመልከት ይችላል። እንዴት እኔ እንደዛ ሲያለቅሳቸው አላቅ ምንባው ዱብ ዱብ ሲል ብታየው ትገርማለህ። በሄደ ቁጥር የእነሱ መራራቅ እየሰፋ ነው እየመጣ ያለ። እኔ አንድ ጥያቄ ብቻ ልጠይቅልህ የሚጠይቅና አንተ የፈለግ ሆን ማለት ይችላል አብርሽና ሄርሜላ በየቀኑ በጭ በተገናኙ ቁጥር በየቀኑ በሚያሳልፉት ውሎ ሩታ ይሰማታል፣ አይደለ? በዚህ መሀል ደግሞ ክፍተት ይፈጠራል። ድጋሚ እንዳይገናኙ ነው የሚሆነው። ድጋሚ ማለት ነው። አብርሽና ሩታ እናስታርቃቸው ብንል እንኳን የፍቺው ነገር እርሳውና ማለት ነው፣ የፊርማው ነገር እርሳው። እሱ ነገር እንኳን ብረሰው ድጋሚ እንዳይገናኙ ነው እየሆነ ያለው ነገር። በምንም አይነት አጋጣሚ ሩታ በማንም በምንም ልትቀየር ሴት አይደለች ማንም መጣ ማለት ሩታ ሊተካልኝ አይችልም። አንተ ስለለፈለፍክ ወይም ደግሞ አንተ እንደ ልብ መጥቶ ልብ በቃ እንደዚህ ጠግበ ስላወራክ እኔ ሩታ ላይ ቀየረባታ ነው ማለት አይደለም። ስለዚህ ጥጋባችሁ ይበርድላችኋል። ሰላም ሰላም ድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን። አላችሁልን ሁሉ ሰላም፣ ሁሉ መልካም። ያው ትላንትና አንዳንድ ነገሮችን ስናነሳ ተመልክታችኋል ብዬ አስባለሁ። እኔም አብርሃም ሩታ ወዳለችበት እንዳይሄድና እዛ ከአማሾች ጋር ትንሽ ጸብ እንዳይፈጠር በሚል አንዳንድ ነገሮችን ስናገር ነበረ። ዛሬ ግን ያው በተለየ ሀሳብና በተለየ አይነት ነገር መተናል። ምክንያቱም ትላንትና የተመለከትነው ነገሮች በጣም የሚያስደስት በጣም ሩታና አብርሃምን የሚያቀራርብ ነገር ነውና የተመለከትኩት፣ ያንንም አስመልክቶ እኔም በበኩሌ ዛሬ የሆነ ሀሳብ ይዤ መጥቻለው ይሄ ሀሳብ በነገራችን ላይ ለመወሰን ምናልባትም አብርሃምን ይከብደዋል። ምክንያቱም ትላንትና ከቪዲዮ በኋላ አብርሃምን ቁጭ አድርጌ ብዙ ነገሮች ስናወራ ነበረ። በተለይ መሄድ አለብህ የለብህም በሚለው ብዙ ተከራክረናል፣ ብዙ ወሬዎችን አውርተናል። ግን አሁንም ድረስ አብርሽ ሩታ ወዳለችበት ቦታ ላይ የመሄድ አዝማሚያም እንደገና ደግሞ ውሳኔም ላይ አልደረሰምና ያንን አስመልክቶ ከፈረንጅ ጋር በመሆን ትላንትና ፈረንጅ ነበር በነጋ አክቸሊ ሲናገር የነበረው ካልሄደ መሄድ አለበት ግዴታው ነው፣ ብዙ ነገሮች የሚስተካከሉት እሱ ከሄደ ነው፣ ካልደፈረሰ ነገራቶች አይጠራም ሲል ነበር። እሱ ነበርና ብዙ ነገራቶች አሁን ከዚህ በኋላ የሚስተካከሉበት ነገሮች ይኖራሉ ብዬ አስባለሁ። መጀመሪያ ግን ያው ብዙ ነገሮችን መናገር ፍላጎት ስለነበረኝ ቀድሜ ስላወራው፣ እሱም ሰላም ይበላችሁና አንድ አንድ ምነግራችሁ ነገሮች ይኖራሉ። እንግዲህ ሰላም ቤተሰቦች፣ እንዴ ናችሁልኝ? እንግዲህ ዛሬም ተመልሰን መተናል። ትላንትና ያው እንዳሰብኩት አሉ ነው ሀሳቤ የነበረው አብርሃምን አናግረነው የምታወደደችበት ቦታ ሄዶ ነገሮችን እንዲያስተካክል ነበርና አብርሃምንም አውርተነው ነበረ። ግን ደግሞ እዛም ሄዶ ግርግር እንዲፈጠር፣ ሌላም ነገር እንዲፈጠር ስለማንፈልግ እኔ በበኩሌ ያመጣሁት ሀሳብ ትክክል መስሎ ስላልታየኝ ለቅ ይወሉና እኔ ሐሳቤ የነበረው ይበልጣውን ከሚፈጠረው በላይ መራረቅ እንዳይፈጠር ነበርና እንግዲህ ምን እንደምል አላቅምዩ ግን ደግሞ በቃ ነገሮችን ማስተካከል የማንችላቸው መንገዶች እንዲገቡ ስለማልፈልግ ነው ይህንን ነገር እያደረኩት የነበረው። ምትላቸው ነገር ካለው በላቸው። ላይ ስሜት ውስጥ ነኝ። ትላንትናም ፈረንጁ ሲናገር እንደነበረው አንዳንድ ስሜታዊ የሚያደርጉት ነገሮች ነበሩ። ትላንትና ፈረንጁን ምናልባት ተመልክታችሁን ከሆነ ከአንተ ካህዲ ሩታን እንትን ብለሃታል ምናምን ምናምን ያሉ ሰዎች ነበሩና ያው ምንም አይነት በሱ በኩል ሩታን የመካድ ወይ የሆነ ነገር የማድረግ ነገር እንዳልነበረ እኔ ሙሉ ሐላፍትናው ነው ስጄ እመሰክርለታለሁ ብያቸዋለሁ። ምንም አይነት ነገር እንትን አለማለቱን ማለት ነው። ብቻ ግን የሆነ ሆኖ ዛሬ ትላንትና ሱላ ሳውራውም ሳናግረውም አብርሃምን ምንድን ነበር ያለኝ? እኔ እዛ ሄጄ እንደዚህ እንደዚህ አይነት ነገሮች እንዲፈጠሩብኝ አልፈልግም፣ እንደዚህ እንደዚህ አይነት ነገሮች እንዲከሰቱ አልፈልግም ነበርና ሲል ነበረው። ያ ነገር ደግሞ የማይከሰትባቸው ደግሞ ሌላ ሌላ ምርጥ ምርጥ ምክንያቶች ተፈጥረዋል። ፈጣሪ ይስጠው ቢኒያም። ትላንትና ከትልልቅ ሰዎች ጋር ያው ሁሌም ትልቅ ሰው አይጥፋ ነው የሚባለው አይደለ? ቢኒያም ፈጣሪ ይስጠው በጣም ትልልቅ ሰዎችን የምናከብራቸው የምንወዳቸው በቃ በህይወታችን ያስፈልጉናል ብለን የምናስባቸውን በጣም ትልልቅ ሰዎችን ይዞ መጥቶ ነበር እና ቢኒያም፣ እንግዲህ ያው እነሱ እያሉ ደግሞ ምንም አይነት ግርግርና ምንም አይነት ጭቅጭቅ ደግሞ እንደማይፈጠር ባለሙሉ ተስፋና ባለሙሉ እርግጠኛ በመሆኔ አብርሃም ሩታ ወዳለችበት ሄዶ ይቅርታ ማናገር ካለ ይቅርታ መጠየቅም ካለበት ይቅርታ መጠየቅም ካለባቸው፣ ብቻ ምንም ነገር ይፈጠር እዛ ሄዶ ትልልቅ ሰዎች ባሉበት እነዚህ የተከበሩ ሰዎች የምንወዳቸው የሀገር አድባር የሆኑ ሰዎች ባሉበት እንዲህ ሄድ እንፈልጋለን እና ያንን ነገር ከኛ የበለጠ አሁን ላይ ብሩኬ ትላንትና ምናልባት አይታችሁታል ብዬ አስባለሁ ከአብርሃም ጋር ፕራንክስ ምናም ነገር ሲሰራና አብርሃም ከመጃጃሉ ባሻገር እነዚያ ፕራንክ ምናም ተባብሎ የሆነ የውስጡን መናገር ይሁ ምንም ብቻም አልቅም ይሄ እንደዚህ አይነት ነገር ይሄ ብሎ ፕራንክ ምናምን ተብሎ ከሚሰራው ነገር ባሻገር ደግሞ ቁም ነገር የያዘ በደንብ በቃ አለ አይደለ? እኛም የምንፈልገው ጓደኞቹ፣ ቤተሰቦቹ ሁሉ የሚፈልገው አይነት ነገር እንዲያደርግ እንፈልጋለን እና ይህንን ውሳኔ ደግሞ ሊያስወስኖ የሚችለው ብሩኬ እንግዲህ ብዙ ጊዜ የማሳመን ችግር የለበትም። ምናልባትም ከዚህ በፊትም ተመልክታችኋል ብዬ አስባለሁ። አብርሃም ውጭ ሀገር ካልሄድኩኝ ብሎ ከሄደ በኋላ ብዙም ሳይቆይ በምን ሁኔታ እንዳሳመነው አላውቅም፣ እንደገና መልሶ ወደዚህ ይዞበት የመጣ ሁኔታ አለና ዛሬ ደግሞ ብሩኬ አብርሃምን ምንም ይሁን ምንም አስወስኖ እንደገና ደግሞ ከዛ በተጨማሪ ይሄ ያለውን ሀሳብ አስቀይሮ ሩታ ወዳለችበት እንዲሄድ የማድረግ አቅሙ የለውም ብዬ አላስብምና ለዛም ብሩኬን ስጨቅጨቄ ጨቅጨቄ ጠርቸዋለሁ። ምናልባትም እየመጣ ነው አሁን ላይ ከመጣ በኋላ ደግሞ እነዚህ እነዚህ ነገራቶች ደግሞ ለሱ በመናገር እንዲያሳምንልን በማድረግ ወደ ሩታ ወዳለችበት እንድትሄድ እንፈልጋለን እና እኛም ይህ ነገር ግልጽ ለማድረግ ነው የመጣ ነው። አክቹሊ ብቻ ይሄ ነው። በእናንተ በኩልም ትላንትና ሀሳባችሁን ተመልክተናል። ሀሳባችሁን ብዙዎቻችሁ ሀሳብ ስጡን፣ የእናንተን ሀሳብ በእኛ በኩል ያለው ሀሳብ ይሄ ነው። ከአብርሽ ጋር አብሮ እንደቆየ ሰው አብሮ እንደ ጓደኝነታችን አብረን እንደኖርን ሰዎች ያኛ የተመለከት ነው እኛ ያየኑ ነገር እነዚህ እነዚህ ናቸው ብለን ባልነው መሰረት እናንተ በጣም ብዙ በጣም በሺዎች የሚቆጠሩ ኮመንት ጽፋችሁልናል። እነዛንም ተመልክተናል። ሀሳባችሁ ገንቢ ሆኖ አግኝተነዋል። ከሞላ ጎደል በጣም ገንቢና አስተማሪ ትልልቅ ሰዎች እውነትም ትልልቅ ሰዎች መሆናችሁን አሳይታችሁናል በኮመንታችሁ። ለዛም ደግሞ ከልብ ከልብ እናመሰግናለን፣ እናከብራችኋለን። ሀሳባችንም ስለተቀበላችሁ አብርሃም ሁሉ ነገር ጥሎ አሁን ያለበት ነገር እንዳለ ጥሎ ሁሉ ነገር እንዲስተካከል ስለምንፈልግ ተያለችበት ድረስ

ምንም ሰሞኑ ትንሽ ደብሮታል ታውቃለህ። ሰሞኑ ደብሮታል። አንዳንድ ነገሮች አሁንም ላረጋጋው በሞክርም ምን ብልም የሆነ ሊረጋጋልኝ አልቻለም። ግራ ገብቶኛል። ግልጽ ያደርግልሃል። እኔ ዛሬ ብዙም የመናገር ሞራል የለኝም፣ ግን ደግሞ ብዙ መናገር እንፈልጋቸው ነገሮች አሉ። ደግሞ አሁን ባለውበት ነገር ብዙ ምን ነገር አልፈልገም። እዩ ሁሉ ነገር ግልጽ አድርገ ንገሩ። ምን ነገር መስተካከል ስላለበት የተፈጠረ ነገር አለ እንዴ? አስደነገጣችሁ የተፈጠረ ነገር አለ? ያን ያህል እንትን የሚባል ነገር የተካበደ ነገር አይደለም። ምክንያቱም የሆነ ስለ ብቻ ግን መጀመሪያ እስኪ ሰላም ብትሉና በጣም ደስ ይላል። እኔ እስከዚያ እንትን ልበልና፣ እሺ፣ ሰላም ቤተሰቦች፣ እንዴት ናችሁ በያላችሁበት ሁላችሁም ሰላማችሁ እንግዲህ ለምን እንደፈለጉኝ አላውቅም። ዛሬ ሁሉም ሁለቱም እየደወሉልኝ ነበር ከጠዋት ጀምሮ፣ በተለይ እዩ በጣም እየደወሉልኝ ነበር። እና ምን ፈልገው እያልኩ በጣም አስገነጠዋት። እና ምንድን ነው ማስጨነቃችሁኝ? ኔ ልማሆን ስመጣም ደግሞ ያየወት ፊታችሁ እንትን አይደለም ልክ አይደለም። እኛ አክቹሊ ምን መሰለ እያስጨነቅንህ እንደሆነ ይገባናል። ከዚህ በላይ ደግሞ አንተንም ማስጨነቅ አንፈልግም ብዙ ጫና እየበዛብህ እንደሆነ ብዙ ነገሮች፣ በተለይ አብርሽን በተመለከተ ብዙ ነገሮች ሲመጡ ወደ አንተ እኛ ላይ ሲመጡ እኛን ወደ አንተ እኛን ወደ አንተ እያደረገን እንደሆነ ይሰማናል። ግን ይህንን ደግሞ አላፍትና ወደ አንተ ወደ አንተ የምናደርገው ደግሞ በምክንያት ነው። ያው ቢያንስ አንዳንድ ነገሮች ላይ ሰው ሁሉም ሰው የራሱ የሆነ ኳሊቲ አለው አይደለም? ስለዚህ አንተ ደግሞ ብዙ ጊዜ እንደዚህ ሰው ማሳመን ሰውን እንደዚህ እንትን የማለት ምናምን ነገር ኳሊቲ አለና ያንን ነገር ተጠቅመ ትላንት እኔና እሱ ምናልባት ቪዲዮም ልታይ ደግሞ ላታይም ትችላለ ብዬ አስባለሁ። እኔና እሱ ስናወራ ነበር። እሱ አብረሽ ሩታ ጋር መሄድ አለባት ብሎ ነበር እና እኔ ደግሞ መሄድ የለበትም ምክንያቱም እዛ አማቾች ጋር ምናምን ቤተሰብ ፋሚሊ ጋር ገብቶ ሌላ ረብሻ ሊነሳ ይችላል፣ የሆነ ሌላ በጥብጥ ሊነሳ ይችላል። እስከ መጨረሻ ድረስ የሚያቃቅራቸው የሚያጣላቸው ነገር ሊኖር ይችላል። ስለዚህ መሄድ የለበትም ብዬ ሀሳብ አንስቼ ነበርና ከዛ ቁጭ ብዬ ያሰብኩኝ ማታም አብርሃምን አገኘሁት ያለውን ነገር አወራሁት ምናምን ነገር። ግን አብርሃም አሁንም ድረስ እያለኝ ያለው ነገር ፈረንጁ እንዳለው መሄድ አለበት ሳይሆን እኔ እንዳልኩት አልሄድም የሚል ነገር ነው። ሰባ ፐርሰንቱ አልሄድም እና እዚህ ነው መሆን የምፈልገው አይነት ነገር ነው እያሳየ ያለው እና ይህንን ነገር ደግሞ አንተ አሁን ላይ እዛ ቢሄድም ትላንትና ቢኒያም የለቀቀውን ቪዲዮ ስለተመለከትኩት ቢኒያም ትልልቅ የምናከብራቸው የምንወዳቸው አባቶቻችንን ሰብስቦ ምንም ነገር አብርሃም ከመጣ ምንም ነገር የሚፈጠር ነገር የለም። ከቤተሰብ ጋር ጭቅጭቅ፣ ምንም ምንም ነገር አይኖርም፣ ያለው ነገር በሰላም ይጠናቀቃል የሚል ነገር ስላለ ያንን አስመልክቶ አንተ አብርሃምን ከዚህ በፊት እንዳደረከው፣ ከዚህ በፊት ብዙ ነገር አድርገሃል። አብርሃምን ከሌላም ቦታ ይዘኸው መጥተሃል። አደለም፣ እዚህ ኢትዮጵያ ውስጥ ይቅርና ከውጭ ሀገር ይዘኸው የመጣ ሰው ነ አልመጣም በተአምር ያለ ልጅ ማለት ነው። ያን አስመልክቶ እንድታወራልን ነው እኛ የምንፈልገው እና እንድታሳምን ያለው እሺ፣ እዩ ምን አለ መሰለህ፣ ምናልባት ካስተዋላችሁት ከውጪ ይዞ ከመጣው በኋላ ሁሉንም ጫና እኔ ላይ ነው የጣለው። ምንድን ነው እኔ ላይ የጣለበት ምክንያት፣ ሀገር ሰላም ይሆናል ብለህ እንደዚህ ሰላም ትሆናለህ ብለህ ይዘህ ይመታ፣ ስራዬን አሰጣኝ፣ ያው ነው ጫሶጣኝ፣ ሰላም ግን አልወኩኝ። ስለዚህ አንተነህ ጥፋተኛ ብሎ ወቅሶኛል። ተደጋጋሚ ጊዜ ወቅሶኝ ከቪዲዮ ጀርባ ብዙ ነገር ተባብለን ነው እዚህ የደረስነው። ስለዛ አሁን ደግሞ እንደዚህ አይነት ነገር ወስሼው ወይም ደግሞ ካልሄድክ ብዬው ሄዶ በኋላ ሌላ ነገር ውስጥ ማለት የፈለገው ነገር ባይሳካለት እናንተ እንዳሰባችሁት እኛ እንዳሰብነው ባይሆን ድጋሚ ተወቃሽ ነው መሆኑ ኔ ወጥቷል። ከዛ በፊት በቃ እውነቴን ነው ሙሉ እኔ ነኝ ይዤ የመጣሁት ከሄደበት ሀገር ነው፣ እሱም የተናገረኝ ነገር ለዛ ነው አንተና ምን ነው የመጣሁት አንተ እንዳይደብረው በጣም በብዙ ውሸት ነው ያመጣሁት ጋሼ ይደብረው ነው ቻው ሳትለውን የሄድከው ብቻው ማለት አለብን ምናምን ብዬ እዚህ የመጣሁት እና እንደዛ ብዬ አምጥቸው እዚህ ሲመጣ ግን ያለው ነገር ሰላም አልነበረም። እና እንደዛ አይነት ነገር ደግሞ እኔ እና እሱን ክፍተት እንድንጣላ ክፍተት ይሆናል። ምን እንደሆነ ታውቃለህ? ይሄ ነገር እንኳን አንተ ላይ ይቅርና እሱ ላይ እንኳን መጥፎ ነገር እንደሚፈጠር አውቃለሁ። በቃ ማንም ፊት እንደሚነሱ አውቃለሁ። እዛ ሄዱ በቃ ሞራሉ እንደሚጎዳ ይሄ ልጅ ድጋሚ ልቡ ማይመለ ልቡ ተሰብሮ ላይመለሱላ ይችላል። ግን ደግሞ ትዳሩ ህይወቱን ማግኘት ስላለበት ለትዳሩ ይሄ ልጅ መኖር ስላለበት ነው ይሄን ነገር እንዲያደርግ እየገፋፋንህም እንድታደርገውም እያደረግን ያለ እየተናገርን ነው። አንተ ላይ ቅርና እሱ ላይ መጥፎ ነገር እንደሚደርስ ይቆቃል። ለጓደኛ ለጓደኛስ ደግሞ ብዙ ምንነት መስዋዕትነት ትከፍላለህ። በቃ ምንም ይበላል። የአንተና የእሱ ጓደኝነት አሁን ላይ ሊፈርስ ይችላል። ይጥታሉ እንችላላችሁ። ግን ይሄ ነገር በኋላ ነው የሚገባው ፈረንጁ ያልገባህ ነገር ማለት ነው። የሩታ ቤተሰቦችን እንደዚህ ቀለል አድርገህ ማየት የለብህም። ምክንያቱም በቀላሉ ወንድሞቿን አግኝተን አይተናቸው አይደል? ምን አይነት አስቸጋሪ ጸባይ እንዳላቸው፣ አንዱ ስናባብል አንዱ እያስቸገረ፣ ድጋሚ ደግሞ አንዱ ስናባብል አንዱ እያስቸገረ። በዚህ አይነት ሁኔታ ውስጥ እንደዚህ አይነት ቪዲዮዎች ሊያዩ ይችላሉ። ቤተሰብ ምናምን ስንት ሰጣ ገባ ውስጥ እንደገባን ታውቃለህ። እስከ መጣለት እስከመደባደብ ድረስ አንተ ነው ሲል ያንን ነገር ያየ ቤተሰብ ጋር አብርሃምን ካልሄድክ ብሎ መጠየቅ ይከብዳል። እንደኔ ምናልባት ወታ ከቤተሰቦቿ ጋር የምታገኝ እሷ ከሆነች እሷ የምታገኝበትን መንገድ መፈለግ እንጂ ከእሷ ጋር እንዲገናኙ እንዲያወሩ ድጋሚ አሁን ትንሽ ተራርቀው ነገሮችን እያዩ ስለሆነ ሁለቱ እንዲስማሙ እሷ እንድታገኘው ከሆነ አሳቡ ይሄ በቃ ያስማማል የሚሆን ነገር ነው። ደግሞ የመለያየታቸው ነገር የእሷ ብቻ ጉዳት አይደለም የቤተሰቡም ጉዳት ነው። ሁለቱ ተለያዩ ማለት አብርሽና ሩታ ብቻ አይደለም የሚጎዱት፣ የእሱም ቤተሰብ ስለሚጎዱ ይቅርታ መጠየቅ ካለበት ቤተሰቦቿ ጋር ድረስ ሄዱ እናትና አባቷ ድረስ እግሩ ወድቆ ይቅርታ መጠየቅ አለበት ማለት ነው። አሁን ፈረንጅ ይቅርታ መጠየቁ እኮ ከብዶት አይደለም። ምናልባት ሩታም ሩታ እየለቀቀች ያለችው ቪዲዮ እያያችሁ ከሆነ ቤተሰቦቿ እኮ ክፉ ናቸው ወይ ደግሞ አስቸጋሪ አስጨጋሪ ጸባይ ያላቸው እያልኩ አይደለም። አሁንም ስለ አብርሃምና ስለ ሩታ ትዳር እንደሚያወሩ እንግዲህ ከቪዲዮ መመልከት እንችላለን ስለምን እንደሚያስቡ ማለት ነው። እኔ እነሱ እነሱ ላይ እየፈረድኩኝ እነሱ እንደዚህ ናቸው እያልኩ እየሄደ ግን አማች ቤት ደግሞ ሰላም ሳትሆን ሚስቴ ቤተሰቦች ጋር ብለህ መሄድ ይከብዳል። እውነቴን ነው፣ እግዚአብሔርን ይከብዳል። ሚስቴ ከሚስቴ ጋር ሰላም ሳትሆን የሚስቴን እናት የሚስቴን አባት ልታወራት ነው ቡራ ግን እኔ ደግሞ አሁን በጣም ልዩነት አለው ያኔ በፊት አንተ ይዛ የመጣበት ሁኔታ እና አሁን ያለበት ሁኔታ በጣም ልዩነት ተፈጥሯል። ያኔ እኛ እራሳችን ወጣቶች ነን፣ ጓደኞቹ ምናምን ተሰብስበን ነው እዚህ የነበር ነው የተቀበልነው። ብዙ ነገሮችም ለማስተካከል የሞከር ነው እንደ ጓደኛ ነው እንጂ እንዳባት አይደለም። አሁን ላይ ግን ትልልቅ አባቶች ገብተውበታል እዚህ ነገር ላይ ገብተዋል። ስለዚህ እነዛ ሰዎች ባሉበት ሌላ አፈራገጣለሁ ወይ የሆነ ነገር አደርጋለሁ ብሎ የሚል ሰው አለ ብዬ ማላስብ። ምክንያቱም አሁን እዛ እነዛ ትልልቅ ሰዎች ባሉበት አብርሃምን ይዘ ሄደው እንደገና ደግሞ የሩታ ፋሚሊዎችም ባሉበት እነዛ ትልልቅ ሰው ባሉበት ሁለቱ ሰጣ ገባ ውስጥ የሚገቡበትም ነገር ይኖራል ብዬ አስብ። ምክንያቱም ወጣትና ትልቅ ሰው ያለበት ወሬው ራሱ ልዩነት ይኖረዋል። ለባ ምን ነው ራው ወሬው ራሱ ልዩነት ይኖረዋል። ትልቅ ሰው ትልቅ ነው። ቢሄድና ቢስማማኮ መፍትሄ እንደሚሆንኮ አውቃለሁ። ግን ደግሞ አብርሃም እሺ ይላቸዋለሁ ይሄ አሁን አስቡት እስቲ ከሚስቱ ጋር ተጣልቶ የሚስቱን እናት ሊያገኝ ወይም የሚስቱን አባት ሊያገኝ ምን አይነት አመለካከት ይኖራቸዋል? አለሱስ ቶ እሱ ችግር የለውም፣ ቢኒያምና ፈረንጁ ይጨርሰዋል። ችግር የለውም፣ ቢኒያምና ፈረንጁ ይጨርሱታል። ከሩታ ፋሚሊዎች ጋር ከመገናኘቱ በፊት አብርሃም ፈረንጁና ቢኒያም ቀድሞም በሽማግሌዎችም በምን በምንም በምንም ነገሮችን አስተካክለው መጠበቅ የሚችሉበት መንገድ መቶ ፐርሰንት እርግጠኛ ነኝ ይኖራል። ቀድሞ ማለት ነው። እዛ ጋር ከመድረሱ በፊት ቀጥታ እሱ እኮ ሄዶ የሩታ ፋሚሊዎች ጋር አይደለም ይገባው፣ ገብቷል። ከሄደ በኋላ እነዛ ትልቅ ሰዎች ጋር ሄዶ ከነሱ ጋር ተማክሮ ምን ማድረግ እንዳለባቸው ተማክረው፣ ተመካክረው ነው የሚሄዱት እንጂ በአንድ ሄደው ትልቅ ሰዎች ጋርማ አይገባም እኮ። እሱ አይመጣውም እንደሆነ በቃ እኔ ትንሽ ባውራውና ሚስማማ ከሆነ እሄዳለሁ የሚል ከሆነ እንሞክር። እሺ፣ እኔም ደስ ይለኛል። ኮሚኒኬሽን ምብሩ በቃ የተቻለ ጊዜው እያለቀ ነው። አሁን ላይ ይህንን ነገር ማሰብ መቻል አለብን። በየቀኑ ቀኑ በሄደ ቁጥር የእነሱ መራራቅ እየሰፋ እየመጣ ነው። እኔ አንድ ጥያቄ ብቻ ልጠይቅልህ፣ እዚህ ጠይቀና አንተ የፈለክህን ማድረግ ትችላለህ። አብርሽና ሄርሜላ በየቀኑ በተገናኙ ቁጥር በየቀኑ በሚያሳልፉት ውሎ ሩታ ይሰማታል፣ አይደለ በዚህ መሀል ደግሞ ክፍተት ይፈጠራል። ድጋሚ እንዳይገናኙ ነው የሚሆነው፣ ድጋሚ ማለት ነው። አብረሽና ሩታ እናስታርቃቸው ብንል እንኳን የፍቺው ነገር እርሳውና ማለት ነው የፊርማው ነገር እርሳው ወጣ እሱ ነገር እንኳን ብረሰው ድጋሚ እንዳይገናኙ ነው እየሆነ ያለው ነገር። ስለዚህ እነሱ እያሳለፉት ያለው ነገር ለቆ ከሄርሜላ ጋ ያለው ነገር አቁሞ ቤተሰቦቿ ጋር ሄዶ ይቅርታ መጠየቅ እንኳን ካለበት ይቅርታ ጠይቁ። እናትና አባቷን አስከፍቷል። ገባህ አይደለ? ይቅርታ ጠየቁ። የሚስተካከል ነገር ከሆነ በሽማግሌ ይስተካከል። እናትና አባቱ የጨርሱ ነገሮቹን በዛ መንገድ ነው መስተካከል ያለበት። እኔ ምን ላድርግ? ምን በቃ ይሄ ሳክሪፋይ ከብድ። አንተ ሽጉጥ እኮ ስንት ነገር ብሩም ድረስ ተገብቶ ሽጉጥ እኮ ተደቅነው፣ ከዛ በላይ ምን እስኪገሉ ነው የምጠበቀው? እስክትሞት ነው በቃ። ኦልሬዲ እኮ ብዙ ነገሮችን አይተሃል አይደለ ብዙ ነገሮችን በእሱ ከሰው ጋር ተጨቃጭቀሃል፣ ተጣልተሃል። ከጓደኞችህ ጋር አንዳንድ ደሞ ወጠጤዎች መጥተው እንደዚህ አጓጉል ነገር አድርገውባሃል ምናምን ነገር እስከ እንትንህ ድረስ ሩም ድረስ ገብተው ይሁን አጓጉል ነገር እስኪ ያደርጉት ድረስ እነዚህ እነዚህ ሁሉ ነገሮች የተከናወነው ተከናወነው በእንትና ነው በአብርሻ አማካኝነት ነው። ስለዚህ ይህንን ወሬ ለማውራትና አንተ አሁን ስጋትህ ገብቶኛል እኔ ከውጭ ይዤው የመጣሁበት እንደዚህ እንደዚህ ብዬ ዋሽቼ ይዤው መጥቼ እዚህ ሲመጣ ደግሞ ሚስተካከላል ብዬ ያልኩት ነገሮች አልተስተካከሉም። አሁን ደግሞ እንደገና ይህን ብዬ ዋሽቼ ይዤው ሄጄ እዛ የሆነ ነገር ቢፈጠር ድጋሚ ሌላ ነገር ውስጥ እኔ እና እሱ እንጣላለን። እኔ ደግሞ ከጓደኛ ጋር መጋጨት አልፈልግም ነው እያልከኝ ያለው። በቃ እኔ ደግሞ ይሄ አሁን ይሄ ሽጉጥ ምን እስከተበዘዘብህ ድረስ ይሄን ያህል ድረስ የደረሰ ደረጃ እስከሄድክ ድረስ ይሄ አይከብድህም ነው እያልኩ ያለው ብሩኬ ይህ ልጅ አሁን የመሄድ አላማ የለውም፣ ገባህ አለ። እኛ ባናገር ነው፣ በትንሹም ባናገር ነው። እዛ ሩታ ጋ የመሄድ እንትኑ ዝቅተኛ አብርሃም፣ እያስመሰለ ነው እያስመሰለ ነው። ሲጀመር ለመሰለ ራሱ በጣም ደስተኛ የሆነ እያስመሰለ ግን እየተጎዳ ነው። ልደቱ ላይ ማይመልከት ይችላል። እንዴት እኔ እንደዛ ሲያለቅስ ሳይቸዋላቅ ምንባው ዱብ ዱብ ሲል ብታየው ትገርማለ። አሁንም ቢሆን ከሄርሜላ ጋር ሆኖ ደስተኛ የሆነ እየመሰለ ግን ደስተኛ ያልሆነ ልጅ ነው ገብቷል። ከስንት አመት የለፋበት ባለቤቱ ጥላው ሄዳለች፣ ከነ ልጇ ከነ ምኑ ከነ ምኑ። ይሄን ነገር ደግሞ እሱ ከዚህ በፊት ድሮም ልጁ ነው የሚመኘው ነገር ነው። በቃ ልጅ ወልደህ አባትህ ሆነ ልጅ መሳ ምናምን ነገር የሚመኘው ነገር ነው። ገብቷል። ብሩክ በቃ አንተ ደግሞ ትችላለህ፣ እኔ ስለማምንብ ነው ይሄን ነገር። እኔ እርግጠኛ ነኝ የሆነ አንድ አንድ ሳምንት እንደማይፈጅብህ አቃለሁ፣ ይሄን ነገር አሳምነ እሱን ወደ ሌላ ሀገር ይዘህ ሩታ ወዳለችበት ሀገር ይዘህ ለመሄድ ገብቷል። ያንን ነገር ስለማምንብ ነው እኔ አሁን እያወራሁ ያለሁት ማለት ነው። የማሳመን ችሎታ ታን ስለማቀ ነው። እንደፈለገኝ ደውሎልኛል። ከሆነ ከእግዚአብሔር ጋር ቢስተካከል ደስ ይለኛል። ምክንያቱም ማሳመን የሚከብደው እኛ መጀመሪያ ያናግረው ነው ነበር። አብርሃም ግን ደግሞ ለእኛ ያሳየን የመሄድ ፍላጎቱ ዝቅተኛ እንደሆነ ነው እኔ ተረዳሁት። እዩም እንደተረዳው ከሆነ ማለት ነው። ግን ሁላችንም ስንጫ ነው ብሩክም፣ ወይም አሁንም አቤላ ከመጣ ድንገት ሊመጣ ይችላል ከመጣም እሱም ሲጫኑ ሁላችንም እንደዚህ ስንጫኑ የመሄድ ሀሳቡ ሊጨምር ይችላል ብዬ ስላሰብን ነው ብለን ስላሰብን ነው። እና ብሩክንም እንደዚህ እንዲያናገር ያሰብ ነው። እና ብሩክ እንትን ይለዋል ብዬ አስባለሁ። ምክንያቱም ይሄ አይከብደውም። ጉታጅራ ላይ ምን እንደተደረገ ልጁ አይታችኋል እናንተ። ይሄ ለሱ ቀላል ነው፣ ሽጉጥ እስከ ማንሳት ልጁን እስከ መግደል ድረስ ደርሰዋል። ይሄ እንደዚህ ያደረጉ ሰዎች እኔ አልናገርም ግን ደግሞ ትንሽ እድገት ይቀራችኋል ብዬ ነው የማስበው። በመነጋገር መፍታት እየቻለ በስርዓት መደረግ እየቻለ ሽጉጥ አንስቶ እንደ ሕፃን ልጅ ሰው ላይ ሕግ ባለበት ሀገር አሁንም ቢሆን ማለት ለነገሮች እንደውም መልስ መስጠት ራሱ የሚጠበቅብን አይመስለኝም። እኔም አሁን ማውራት አልፈለግም። የሚያስገድድ ነገሮች ይኖራል። ገብቶሃል? እናንተ እንዳረጋችሁበት ወይም ደግሞ እናንተ እንዳረጋችሁት ህግ ቦታ ቢወስዳችሁ እንደዚህ አንስቶ ህግ ላይ መጣል ይችላል። ለሱ ቀላል፣ ግን ጓደኝነት ሰላም መፍጠር ስለሚፈልግ ያንን ነገር ማድረግ ስለሚፈልግ ነው እንጂ እናንተ ለሱ ቀላል ናችሁ። እንትን አይደለም መጭራሽ ሩታ ላይ ማስመሰልክባት እያላችሁን ስለነበረ ሩታ ላይ ያስመሰልኩባት እኔ በምንም አይነት አጋጣሚ እኔ ድጋሚ አልናገርም ደግሞ ግን በምንም አይነት አጋጣሚ ሩታ በማንም በምንም ልትቀየር ሴት አይደለች ማንም መጣ ማለት ሩታ ሊተካልኝ አይችልም አንተ ስለፈለ ስለለፈለፍክ ወይም ደግሞ አንተ እንደ ልብ መጥቶ ልብ በቃ እንደዚህ ጠግበህ ስላወራክ እኔ ሩታ ላይ ይቀየረባታል ማለት አይደለም ስለዚህ ይሄ ጥጋባችሁ ይበርድላችኋል እኔ መልስ አልሰጥም አልሰጥም ብዬ ነበር ግን ደግሞ አንዳንዴ ነገር በንዴት የምታወራው ነገር አለ ብቻ ይሄ ነገር ይስተካከላል ብዬ አስባለሁ ብሩክም ተማመንበታለሁ ያደርገዋል ብዬ አስባለሁ አቤልም ሲመጣ እንጫነዋለን እንደዚህ። ምክንያቱም ያለን ጊዜ ትንሽ ነው። ሩታ ከወለደች በኋላ ነገሮቹ የመስተካከል እድላቸው ጠባብ ስለሚሆን ነው ይህን ነገር ቀድመን እያደረግን ያለ ነው። ምክንያቱም ሩታ ወለደች ማለት የሚገናኙበት እንትናቸው ጠባብ ነው የሚሆን ስለዛ፣ እኔ ያረገዋል ብዬ አስባለሁ። እዩ ከዚህ በላይ ጨምሮ ነገር ካለን ቤተሰቦች፣ ብዙ ነገር ተነግረናል ወይም ደግሞ ሰምታችሁናል ብዬ አስባለሁ። እንደ ትናንትናው ዛሬም የራሳችሁን ሀሳብ አሁን እያደረግን ያለን ነገር ትክክል ነው አይደለም፣ የሚለውን የእናንተንም ሀሳብ መስማት ስለምንፈልግ ሁላችሁም አንዳንድ አስተያየታችሁን ማስቀመጣችሁን እንዳረሱ፣ የግል አስተያየታችሁን ትናንትና በጣም መልካም መልካም በጣም ከምነግራችሁ በላይ ለሰው ሀሳቢዎች መልካም የሆኑ ገንቢ የሆኑ ሀሳቦችን የጻፉ ሰዎች ተመልክተናልና ያን ነገር ደግሞ ቀጥሉበት፣ በርቱበት ለማለት እንወዳለን እናመሰግናለን።